የቅድስት መንበር ዋና ጸሐፊ ርዕሰ ሊቃነ ጳጳሳት ሌዎ አስራ አራተኛ ለአንድነት የሚሰሩ አባት ናቸው በማለት ተናገሩ። የቅድስት መንበር ዋና ጸሐፊ ብፁዕ ካርዲናል ፔትሮ ፓሮሊን ለተባበሩት መንግስታት ድርጅት አባል ሀገራት ተወካዮች ባደረጉት ንግግር የርዕሰ ሊቃነ ጳጳሳት ሌዎ አስራ አራተኛ መመረጥ የበለጠ አብሮነትን፣ ፍትሐዊነትንና ሰላማዊ ዓለምን ለሚፈልጉ በሙሉ መልካም አጋጣሚ እንደሆነ ገልጸዋል። ብፁዕነታቸው የተባበሩት መንግስታት ድርጅት የርዕሰ ሊቃነ ጳጳሳት ሌዎ 14ተኛ ምርጫ በማስመልከት ባዘጋጀው ስነ ስርዓት ላይ ተገኝተው ባደረጉት ንግግር የርዕሰ ሊቃነ ጳጳሳት ሌዎ 14ተኛ መመረጥ ለካቶሊካዊት ቤተ ክርስቲያን ብቻ ሳይሆን የበለጠ ፍትሐዊነትን አንድነትንና ሰላማዊ አለምን ለሚሹት በሙሉ የመታደስ አጋጣሚ እንደሆነ አስረድተዋል ቅድስት መንበር በርዕሰ ሊቃነ ጳጳሳት ሌዎ 14ኛ ሀዋርያዊ መሪነት ወቅት ከአለም መንግስታት ተወካዮች ጋር በመተባበር ሰብአዊ ክብርን ለማጎልበት አቅመ ደካሞችን ለመንከባከብና መተማመን በጠፋበት ሁሉ አስተማማኝ የሆነ የእርስ በርስ ግንኙነትን ለማሳደግ እንደምትሰራ ብፁ ካርዲናል ፔትሮ ፓሮሊን ቃል ገብተዋል። ቅድስት መንበርም ለእውነትና ለፍትሕ ቁርጠኛ ከመሆኗ በተጨማሪ ድሆችንና የተቸግሩትን ለመከላከል ሰላምን ለማስፈንና ለሰው ልጆች ሁሉን አቀፍ እድገትን ለማምጣት የሚያስችል ሞራላዊ ድምጿን ማሰማት እንደምትቀጥል ተናግረዋል።